ባህር ተሻግረው ሀገር አቋርጠው በዘር እና በቀለም የማያውቋቸውን ለመርዳት የሚተጉት ነጮች ብቻ እንደሆኑ ሲተረክ ኖረዋል። በሌላ በኩል የበጎ ፍቃድ ስራን መስራት መንግስታዊ ላልሆኑ ድርጅቶች ብቻ የተሰጠ ተደርጎም መገንዘብ እንደነበረ ሁላችንም እናውቃለን። ይህንን ትርክት እናንተን ይዘን ወጣቶቻችንን አሰልፈን አፍርሰናል። የኢትዮጵያን የሰብአዊነት መልክም ገልጠንበታል። ፓርቲያችን ብልጽግና በቀረጸው የሰው ተኮር ፖሊሲ መሰረት መንግስትና የመንግስት ኃላፊዎችም የበጎ ፍቃድ ስራ መስራት እንደሚችሉ አይተንበታል። በመንግስት በጀት ብቻ ሀገር ልትለማ ስለማችል በርካታ የከተማው የበጀት ጉለት በእናንተ ቀናነትና በጎነት ተሟልቶ ለህዝባችን አገልግሎቶችን ማቅረብ ችለናል። ባለስልጣን ይሁን ባለሀብት፣ ወጣቶች፣ የሃይማኖት አባት ወይም ሌሎች መገለጫና መጠሪያዎች ቢኖሩንም በጎ ተግባር ለማድረግ እነኚህ ሁሉ ማንንም የማያግዱ ወይም ደግሞ እድል የሚሰጡ ሳይሆኑ አጠቃላይ በጎነትን ለማድረግ ልበ ቅንነትን የሚጠይቅ ሰው ተኮር የሰውኛ ባህሪ እንደሆነ እንመለከታለን።